የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ አስር ላይክ በማድረግ ጀምሩት። እግዚአብሔርን ሙሴን እኔ እግዚአብሔር እንደሆነው ታውቁ ዘንድ በግብፃውያን ያደረገውትን ነገር ያደረገውባቸውንም ተአምራቴን በልጅህ በልጅ ልጅ ጆሮች ትነግር ዘንድ ይችን ተአምራቴን በመካከላቸው አደርግ ዘንድ የእርሱንም የባሪያዎቹንም ልባደ እንድኛለውና ወደ ፈርዖን ግባ አለው። ሙሴም አሮንም ወደ ፈርዖን ገቡ አሉትም የእብራውያን አምላክ እግዚአብሔር እንዲህ ይላል፦ በፊቴ ለመዋረድ እስከ መቼ እምቢ ትላለህ? ያገለግሉኝ ዘንድ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን፣ እነሆ ነገ በአገርህ አንበጣዎችን አመጣለሁ። የምድሩንም ፊት ይሸፍኑታል፣ ምድሩንም ለማየት አይቻልም። ከበረዶ አምልጦ የተረፈላችሁን ትርፍ ይበሉታል፣ ያደገላችሁንም የእርሻውንም ዛፍ ሁሉ ይበሉታል። ቤቶችህም የባሪያዎችህም ሁሉ ቤቶች የግብፃውያን ሁሉ ቤቶች በእነርሱ ይሞላሉ። አባቶችህ የአባቶችህም አባቶች በምድር ላይ ከተቀመጡበት ቀን ጀምሮ እስከዚህ ቀን ድረስ እንደ እርሱ ያለ ያላዩት ነው። ተመልሶ ከፈርዖን ዘንድ ወጣ። የፈርዖን ባሪያዎችንም፣ ይህንን ሰው እስከ መቼ እንቅፋት ይሆንብናል? አምላካቸው እግዚአብሔር ያገለግሉት ዘንድ ሰዎችን ልቀቅ፤ ግብፅስ እንደጠፋች ገና ገና ታውቅምን? አሉት። ፈርዖንም ሙሴንና አሮንን መልሶ አስመጣቸው፤ ሂዱ፣ አምላካችሁን እግዚአብሔርን አገልግሉ፤ ነገር ግን የሚሄዱት እነማን ናቸው? አላቸው። ሙሴም፦ እኛ እንሄዳለን፥ የእግዚአብሔር በዓል ሆኖልናልና ታናናሾችና ሽማግሌዎች ወንዶችና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከእኛ ጋር ይሄዳሉ አለ። ፈርዖንም፣ እናንተ ከልጆቻችሁ ጋር ስለቅቅ እግዚአብሔር ከእናንተ ጋር ይሁን፤ ነገር ግን ክፉ ነገር በፊታችሁ እንደማይሆን ተመልከቱ። እንዲህም አይደለም፤ እናንተ ወንዶቹ ሂዱ፣ ይህን የፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖን ፊትም አባረሯቸው። እግዚአብሔርም ሙሴን በግብፅ አገር ላይ እንዲወጡ፣ ከበረዶም የተረፈውን የምድርን ቡቃያ ሁሉ እንዲበሉ፣ ስለ አንበጣዎች በግብፅ አገር ላይ እጅህን ዘርጋ አለው። ሙሴም በግብፅ አገር ላይ በትሩን ዘረጋ፣ እግዚአብሔርም የምሥራቅን ነፋስ ያንን ቀን ሁሉ ሌሊቱንም ሁሉ አመጣ። ማለዳም በሆነ ጊዜ የምሥራቁ ነፋስ አንበጣዎችን አመጣ። አንበጣዎችም በግብፅ አገር ሁሉ ላይ ወጡ፣ በግብፅም ዳርቻ ሁሉ ላይ ተቀመጡ፤ እጅግም ብዙ ነበሩ። ይህንም የሚያህል አንበጣ በፊት አልነበረም፣ ወደፊትም ደግሞ እንደርሱ አይሆንም። የምድሩንም ፊት ፈጽመው ሸፈኑት፣ አገሪቱም ጨለመች። የአገሪቱ ቡቃያ ሁሉ በረዶ የተወውም በዛፍ የነበረው ፍሬ ሁሉ በሉ፤ ለምለም ነገር ዛፍም፣ የምድር ሣርም በግብፅ አገር ሁሉ አልቀረም። ፈርዖንና ሙሴ። ፈርዖንም ሙሴንና አሮንን በፍጥነት ጠራ። አምላካችሁን እግዚአብሔርን እናንተንም በድያለሁ አሁን እንግዲህ በዚህ ጊዜ ብቻ ኃጢአቴን ይቅርበሉኝ ይህን ሞት ከኔ ብቻ ያነሳልኝ ዘንድ አምላካችሁን እግዚአብሔርን ለምኑ አላቸው። ሙሴም ከፈርዖን ፊት ወጣ፣ ወደ እግዚአብሔርም ለመነ። እግዚአብሔርም ከምዕራብ ዐውሎ ነፋሱን አስወገደ፣ አንበጣዎችንም ወደ ወስዶ በኤርትራ ባሕር ውስጥ ጣላቸው። አንድ አንበጣም በግብፅ ዳርቻ ሁሉ አልቀረም። እግዚአብሔርም የፈርዖንን ልብ አጸና የእስራኤል ልጆችንም አልለቀቀም። እግዚአብሔርም ሙሴን፣ እጅህን ወደ ሰማይ ዘርጋ በግብፅ አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሆን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅ አገር ሁሉ ላይ ጽኑ ጨለማ ሶስት ቀን ሆነ። ማንም ወንድሙን አላየም፣ ሶስት ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ሁሉ ብርሃን ነበራቸው። ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፤ ነገር ግን በጎቻችሁንና ከብቶቻችሁን ተዉ፤ ልጆቻችሁ ደግሞ ከእናንተ ጋር ይሄዱ አለው። ሙሴም አንተ ደግሞ ለአምላካችን ለእግዚአብሔር የምንሰወ መስዋዕትና የሚቃጠል መስዋዕት ሰጠናለህ። አምላካችን እግዚአብሔርን ለማገልገል ከእነርሱ እንወስዳለንና ከብቶቻችን ከእኛ ጋር ይሄዳሉ፤ አንድ ስ እንኳን አይቀርም። አምላካችን የምናገለግለው ምን እንደሆነ ከዚህ እስከምንደርስ አናውቅም አለው። እግዚአብሔርም የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። ፈርዖንም ከእግዚአብሔር ዘንድ ሄደ። ከእኔ ዘንድ ሂድ፣ ፊቴን ባየህበት ቀን ትሞታለህ፣ ፊቴን እንዳታይ ተጠንቀቅ አለው። ሙሴም እንደተናገረ ይሁን፣ ፊትህን እንደገና ላይም አለ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ።